ዳርቻን ከብክለት ከመከላከል አንጻር በተለይ ወደ አናት የሚሆኑ ሴክተር መስሪያ ቤቶች ጋር ነው የምንሰራው ከአካባቢ ጥበቃ ከውበትና አረንጓዴ እንደገናም ደግሞ ከጽዳት እና ከመንገዶች ከመሳሰሉት ጋር እንሰራለን። የከተማችንን ንጽህና እና ጽዳትን ከመጠበቅ አንጻር ደግሞ በተለይ ከአካባቢ ማነው ከአዲስ አበባ ከተማ አስተዳደር የጽዳት አስተዳደር ኤጀንሲ እንዲሁም ከትራፊክ ማናጅመንት ከግንባታ ፍቃድ ከመንገዶች ጋር ሆነን የምንሰራቸው ስራዎች አሉ ማለት ነው። ህገወጥ ንግድን ከመከላከል አንጻር ከንግድ ቢሮ ከመንገዶች ከፖሊስ ጋር እና ከመሳሰሉት ጋር የምንሰራበት እና የትምህርት ቤቶች አካባቢን ከብክለት ከአዋኪ ተግባር ከመከላከል አንጻር ደግሞ ከትምህርት ቢሮ ከመድኃኒትና ቁጥጥር ከፖሊስ እና ከመሳሰሉት ጋር ዘርዘር ያሉ ናቸው ስራዎች ከመከላከል አንጻር በርካታ ስራዎችን ስንሰራ የነበረው የውስጥም የውጭም ከህብረተሰቡ ጋር ተገናኝተን አብረን ተገናኝተን ከመስራታችን ጋር ተያይዞ በአሁኑ ሰዓት የደንብ ጥሰቶች ቀደም ሲል እንደገለጽኩት 64 ፐርሰንት ካለፈው ከ2016 ዘጠኝ ወር የአሁኑ 2017 ዘጠኝ ወር ንጽጽር ሲታይ በተለይ ወደ 64 ፐርሰንት የቀነስንበት ሁኔታ ነው ያለው ማለት

ቦታዎች አሉ፣ ፕላዛዎች አሉ፣ ክፍት የአረንጓዴ ቦታዎች አሉ፣ ፓርኮቻችን አሉ። እዛ አካባቢ የሚደርሱ ህገወጥ ድርጊቶች ይኖራሉ። እነዚህን ድርጊቶች በጋራ ከመከላከል አንጻር በደንብ ኦፊሰሮች በተፈጠረው ግንዛቤ ህዝባችን ከጊዜ ወደ ጊዜ ለአረንጓዴ ልማት የሚሰጠው ቦታ እየጨመረ መጥቷል። ስናቅድ በጋራ ነው የምናቅደው። ሁለተኛ የትስስር ሰነድ አለን። በዛ መሰረት ነው የምንሰራው። ወደ ተግባር ስንመጣ ደግሞ በጋራ ሁነን አስፈላጊ በሚሆኑበት ጊዜ ኦፕሬሽን የምናደርግበት ሁኔታ አለው ማለት ማለት ነው። ስቃሴ ሁላችንም ምቸ ስለዚህ ከአዲስ አበባ ደንብ ማስከበር ባለስልጣን ጋር በምንሰራበት ጥሩ ውጤት እየተገኘበት ያለው ሁኔታ ነው ያለው። አምና በዘጠኝ ወር ወደ አምስት ሺህ የሚሆን እንስሳት ነው የተወገደ የነበረ ማለት ነው። በህገ ወጥ እርድ የተያዙ አሁን ወደ 9000 ኪሎ ግራም የሚሆን ህገወጥ የእንስሳት እርድ ተከናውኖ 9000 ኪሎ ግራም የሚያክል ያስወገድንበት ሁኔታ አለ። ትምህርት ቤቶች ዙሪያ ያለው አዋኪ ተግባራትን በጥናት መለየት ለይቶ ማስወገድ የመጀመሪያው ተግባር ነው። ሁለተኛው ደግሞ አጠቃላይ ከትምህርት ማህበረሰቡ ጋር የግንዛቤ ፈጠራ ተግባራትን በጋራ ማከናወን ነው ማለት ነው። ስለዚህ ከእነዚህ ሁለት ተግባራቶች አንጻር ባለፉት ዘጠኝ ወራት ሰፊ ስራዎች ተሰርተዋል። እኛ እንደ ተቋም እንደ ቢሮ ወደ ዘጠኝ መቶ አስራ አምስት አዋኪ ተግባራትን እንለያለን ብለን በቅድ ይዘናል። ነገር ግን ከቅድ በላይ በሆነ አንድ ሺህ አንድ መቶ ሰላሳ ስድስት አዋቂ ተግባራትን